አሰላሙ ዓለይኩም ወራሕመቱ ላሂ ወበረካቱ። ድናይ ተከበራችሁ ይጫናል ተከታተዩ። ሰላም እንዴት ናቸው? እኔ ሰላም ነኝ አልሓምድላ። በያላችሁበት ያላ ሰላም ዝነታ የለያችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ከወደዲያችሁ ትላይክ፣ ሰብስክራይብ እንዲሁም የድዮል ምልክቷን በመንካት በተሰብ የሆኑ ለምሰቶኝ አስተያየት በጣም ምስጋና የላከ ነው። ዛሬ ይዤላችሁ የመጣሁት ቪዲዮ እንዴት ሊቭ ላይ በስትሪም ያርድ ወይም በቀጥታ እንዴት መግባት እንደምንችል እና ቀጥታ መግባት እንደምንችል እና ዩቱባችንን እንዴት ህጋዊ እንደምናደርግ ማለት ነው፣ ቬሪፋይ እንዴት እንደምናደርግ በዩቱብ ስቴዲዮ ገብተን ነው። አሁን መጀመሪያ እንዴት ቀጥታ ሊቭ መግባት እንደምንችል አሳያቸዋለሁ። ይችን እዝች የመደመር ምልክቷን እንነካለን፣ ከዚች ሊቭ ጎ ምትለዋ እንነካለን። ከዛ እንደተቀመጠ በኋላ ይህንን ድብ ያለው ላለማረግ ከፈለግን በካሜራ መግባት አልፈለግን፣ እዚህ ችግር አለ ችው እንነካለን። ከዛ እንደዚ ከተቀየረ በኋላ እዚህ ጋር ይ- ርዕስ እንጥፋለን። ለምሳሌ አስ አሰላም አለ

እንድናስገባ ያደርገናል። ይህች እስክርቢቶ ምልክት አለ። ይችን እስክርቢቶ ምልክት እንነካለን። እዚጋ ምረጡ ይልናል። ኤዲቲንግ ሴቲንግ ና በካሜራ ነው ወላ በገለሪ ውስጥ ገብተን ስች ያለችው እናካለን። ከዛ ዝጋ ተነካም በኋላ እችን እዝች ጋ አሁን ለምሳሌ ኔ ይችን ላስገባብን እንደዚህ እናደርግ ና በኢትዮጵ ቅርጥ እናስተካክል ና እዝች ጋ ሴቭ ምትላለች፣ ይችን እንጫናለን ከዛ እንደዚህ ካደረግን በኋላ እዚህ ኔክስት ትመጣለች። እንደዚህ ካደረግን በኋላ ጎት ኢት አሁን ይሄ ቀጥታ ሊቭ ለመግባት ትሪሻለው ማለት ነው። እኔ መግባት ስለማልፈልግ እመለሳለሁ። በዛው አጋጣሚ የኔ ዩቲዩብን ሰብስክራይብ በማድረግ አበረታቱኝ። አዲስ ጀማሪ ነኝ። ሌላ ደግሞ እንዴት አድርገን ሰዓታችንን ማጥዳያት እንደምንችል ነው። ፕላይስ ተስረን ሰዓትን ተዘልብን እንዴት ማጥዳት እንደምንችል እዚህ ጋር የራሳችንን ፕሮፋይል ከዛ እንደዚህ ከነካን በኋላ እዚህ ጋር ዋቺንግ ታይም ትላለች። አሁን እኔ አጥድቼዋለሁ ይላል እዚህ እዚች ጋር የሴቲንግ መለከታለን ይችን የሴቲንግ ብለክ እንነካለን። ከዛ ዚች ጋር ሂስትሪ እንድ ፕራይስ የምትላለ ይች እንነካለን። ከዛ ይችን ከነካም በኋላ እዚ ጋ ከሊር ዋቺንግ ሂስትሪ የሚላለው ይህን እንነካለን። ይዚ እናደርግና እናጠዳለን ማለት ነው። በዚህ መልኩ ሌላ አንድ ነው ደግሞ ፕላይስት እንዴት ማሰር እንደ የምንችል ነው። ፕሌይስት ለማሰር እዚች ጋር ኒው ፕሌይስት የምትለዋን እንናካለን። መጀመሪያ የቪዲዮአችንን ሰርች እናደርጋለን። አሁን ለምሳሌ የኛ ቲዩብ ሰርች አድርጌያለሁኝ። እንዲህ ሰርች ካደረግን በኋላ እንዲህ አንዱን ቪዲዮ ከፍተን እንዲህ እንይዘዋለን። ከዛ ዚች ጋር ሊብራሪ የምትላለች ይችን እንናካለን። ከዛ እዚህ ጋር ኒው ፕላይስት የሚላል፣ እዚህ ጋር ዩር ቪዲዮ የሚላል የራሳችን ቪዲዮ እንዲመጣለን ይቺን እናካለን። ከዛ እንደዚህ ከነካ በኋላ የኛ ቪዲዮ እንደዚህ ይመጣልናል። እንደዚህ ሲመጣልን እዚች ጋር ሴቭ ፕላይስት የምትለዋን እናካለን። ከዛ ዝች ጋር ኒው ፕላይስት ምትላለች፣ ቺ ኒው ፕላይስት ምትለው ንነካለን እዚህ ጋር የሆነ ርዕስን ጥፍለታለን። አሁን ለምሳሌ ኒ የኛ የእኛ ብለው፣ ከዛ ዝች ጋር ክሬት መጀመሪያ፣ ይችን እዚህ ጋር ፒብሊክ እናረጋለን። እንዲዚህ ፒብሊክ እናረጋለን። ከዛ ዝች ጋር ክሬት ምትለው እንነካለን። ከዛ እንደዚህ በዚህ መልኩ ታሰራለህ በይስት ላይ ማለት ነው። እዚህ በዚህ መልኩ ታሰራለህ ማለት ነው።

እዚች ጋር ነው። ሸበቆኑ ይቅርታ እንግዲህ ምንም አድርጋችን መታገስ ነው። እስቲ ከብትልልህ። እዚች ጋር ቻና ልመታለ ይቺን ቻና ከዛ ይቺ ቻናል የምትለው ተነካም በኋላ እዚ ጋር አድቫንስድ ይገባል። እዚ ጋር ፊውቸር ሌቪሊቲ የምትላለ ይቺን እናካለን። ከዛ ይቺን ስንነካ እነዚ ሁለት ነገሮች ይመጡናል። አሌብል ማድረግ አለብን። ይህ ቪዲዮ አፕሎድ ለማድረግ ፕሌይሊስት ለመክሬቲንግ ለማድረግ የሚጠቅሙ ናቸው። ከዛ ደግሞ ይህችን የታችኛውን እናካለን። ከዚህች ጋር ፎን ነምበር የምትላለች አሁን እኔ ቬሪፋይ ስላደረግኩት፣ ከዚህ ይህች እንጫን አርገን እንይዝና ቁጥራችን እናስገባና እዚህች ጋር ሴቭ የምትላለች ይህች ሴቭ የምትለዋን እንነካለን ማለት ነው። ሌላው ደግሞ ከፈለጋችሁ ሰብስክራይባችሁ ማድረግ ማለት ነው። ከፈለጋችሁ አሁንም እዚህ ጋር ቻና ለምትለዋ እንነካለን። ቻና ለምትለዋ እንደዚያ ስመጣለን። እዚህ ጋር አድቫንስ ሴቲንግ አለ። እዚህ ጋር አድቫንስ ሴቲንግ እንነካለን። እንደዚያ ወዲህ ታች ሳብ አድርገን ሰብስክራይብ ካውንተር የምትላለ ይቺን የራይት ምልክት ታረግና ሰብስክራይባችን ይታያል። ይቺን ታጠፋና ደግሞ ሰብስክራይባችን አይታይም ማለት ነው። እዚህ ጋር ሴቭ የምትላለ ይቺን ሴቭ የምትለው እንነካለን። እንዴት ከነካም በኋላ ከምን አንስተ ከተከፈተ በኋላ ምን ያዲስ ለሚጀምር እንትን ኢሜይል አካውንታቸውን ይጠይቃቸዋል። ኢሜይል አካውንታቸውን ትታስገቡ የሆኑ ስድስት ኮዶች ያመጣላቸው። አነዛን ካደረጋችሁ በኋላ እንዴት በዚህ መልኩ ነው የሚከፍተው። ከዛ እዚች ጋር ያለችውን እንጫናለን። የኢትዮጵያ አካውንታችን እናስገባለን። እዚህም ጋር እንደዛው እናስገባለን። ይሄን የትናንት የገባሁበት ነው። እዚህ ጋር ክሬት ብሮድካስት የሚል አለ። እዚህ ጋር ያለውን እንጫናለን። ከዛ ይችን እንመርጣለን።

በዚ አሁን እዚህ ጋር እናስገባለን። ርዕሳችንም ማለት ነው። አሁን ለምሳሌ አሰላም ቆይ ሰላም ሰላም ከዛም ር ዘው እናስገባለን ሰላም በኋላ